ሰሞን የኛ መነጋገሪያ የሆነው የስዳማ ክልል አመራሮችና አርቲስት ቶክቻው ጉዳይ አሁንም ማብቂያ ያልተገኘለት ጉዳይ ሆኖ ቆይቶ ብዙዎችን በግፍ እያሰሩ የቆዩ ቢሆንም፣ ሁን ግን ዛሬ አምስት ቀን በፊት የምትኖንበት ሀገር በቁጥጥር ስላውሎ ወደ ሐዋሳ አምጥተናል ያሏት ኢትዮጵያ እስከ ዛሬም ያለችበት ቦታም ሆነ ሁኔታ ስላልታወቀ አርቲስት ቶክቻው በራሱ ፔጅ ላይ የስዳማ ልጆችን የሐዋሳ ልጆች እንደሁም የስዳማም የሐዋሳም ወዳጆ ናቸው ሐዋሳን እንወዳታለን የምትሉ ሁሉ በውጭ ዓለም የምትገኙ ዲያስፖራዎች ድምፅ ሁኑን ስል በራሱ በቲክቶክ ፔጁ ጥሪ አቅርቦላ። በውጩ ዓለም ያላችሁ ዲያስፖራዎች፣ የሲዳማ ተወላጆች፣ የሲዳማ ክልል ተወላጆች እና የአዋሳ ልጆች፣ የሲዳማ ሕዝብ ወዳጆች፣ አልፎም የኢትዮጵያ ሕዝቦች ሆይ እባካችሁን ግፍ እየተፈጸመ ነውና ድምፃችሁን አሰሙልን እስኪ ሰላማዊ ሰልፍ ውጡልን፣ ግለጡልን። እስኪ እናንተ ጋር አንዳች ነገር አለ፣ ፕሊዝ መለወጥ የሚችል ነገር አለ እናንተ ጋር። ፕሊዝ እስኪ ሰላማዊ ሰልፍ ውጡልን። አርቲስት ኢትዮጵያ በቀለች ታፍና ማንም እንዳይጠይቃት ተደርጎ፣ ዛሬ እንኳን ጠበቃ ሄዶ እንዳይጠይቅ ተከልክሎ፣ ይኸው ዛሬ አራተኛ ቀኗ ነው አምስተኛ ቀኗ ነው፣ ታፍና ማለት ነው። ምን ነው ለስንት ነገር ሰልፍ ሲወጣ አይተናል አደለ? ፕሊዝ ፕሊዝ፣ እዚችው አገር ላይ እንደዚህ የሆነ ነው ያለውና ዲያስፖራው ማህበረሰብ ባካችን ድምፃችሁን እንስማ፣ አጋርነታችሁን አብሮነታችሁን አሳዩን። ሰልፍ ውጡልን፣ እስኪ ሰልፍ ውጡልን። ባነር ያዙና ፎቶ ይዛችሁ ሰልፍ ውጡልን። ለህዝባችሁ ነው የምትወጡት። ፍትህ ለሲዳማ ህዝብ፣ ፍትህ በግፍ ለታሰሩት አርቲስቶቻችን ፍትህ ለአርቲስት ኢትዮጵያ በቀለች፣ በፍትህ እጦት እየተጨነቀች እየተሰቃየች ላለችው የልጆች አሳዳጊ ለሆነችው ከልጆች ጉያ ተወስዳ ልጆቿ እንዳያወሯት ባለቤቷ እንዳያገኛት እሷም እንዳታገኛቸው ማንም እንዳያገኛት የት እንደታሰረች የት እንዳለች እንዳይታወቅ ተደርጎ በዚህ ደረጃ ሰብአዊ መብት ጥሰት እየተካሄደባት ላለ ልጅ እስኪ ድምፃችሁን አሰሙ። ምንድን ነው የምትጠብቁት? ለመቼ እና እባካችሁ ለሲዳማ ህዝብ ድምፅ ሆናችሁ ውጡ። በግፍ ለታሰሩት አርቲስቶቻችን ድምፅ ሆናችሁ ውጡ። በሰብአዊ መብት ጥሰት ውስጥ ላለችው ለአርቲስት ኢትዮጵያ በቀለች ውጡ። እስኪ እስኪ ባካችሁን፣ ድምፃችሁን እንስማ። ቪኦኤ፣ እነ ቢቢሲ አማርኛ፣ የተለያዩ ሚዲያዎችም ይህንን ነገር እስኪ ዘግቡ፣ ለዓለም ይድረስ። አመሰግናለሁ። ይህን ያለኝ አርቲስት ቶክቻው ስለ እናት ስለ አባቶቻቸው ስለ ተጨቆኑ የሲዳማ ህዝብ አፍ ለመሆን በወጣበት ጊዜ ከጎኑ ሆና ድጋፍ የሆነች ድምፃዊት ኢትዮጵያ በቀለች በዚህ ሰዓት ያለችበት ቦታ አልታወቀ። ቀን እየቆጠረና ቀኖች እየተደመሩ በመጡ ቁጥር የሚደረጉ ድርጊቶች እየሰፉ ይመጣሉ። ቤተሰቦቿ ልጠይቋት ቦታ አጥቷል። ስንቅ የሚያቃብላትም ሰው ያለችበትን ቦታ ፈልጎ አጥቷል። ልጆቿና ባህሏ ናፍቋታል። ድምጿም አልተሰማም። ሴት ከመሆኑ አንጻር ምን አይነት ሰብአዊ ጥሰት እየደረሰባት እንዳለም ምንም ልታወቅ የቻለው ነገር የለም። ምን ቢታሰብ ነው ከታሰሩ ከሌላዎች ለየት ታድርጎ ያለችበትን ቦታ ደብቁና ከልክለው በዚህ ልክ ዝም ያሏት? በእርግጥ የአዋሳ ከተማ ፖሊስ መምሪያ ያወጣው ክስ አርቲስት ኢትዮጵያ በቀለችን ተከበረውን የሲዳማ ሽማግሌን ተሳርባለች እንዲሁም የክልሉን ርስ መስተዳደሩንም ጭምር በድፍረት ተናግራለች ስል ክስ መስርቶ ቢሆን፣ ኢትዮጵያ የተናገረችው የመናገር መብቷን ተጠቅማ በመሆኑ ቢያንስ ጠበቃ አቁማ መከራከር የምትችልበትን ሰብአዊ መብቷን ጥሶ ያለችበትን ቦታ ከልክሎ ደሞም በአራት ሰዓት ውስጥ ፍርድ ቤት መቅረብ የነበረባትን የህግ አግባብነቱን የምንሽሮ የት እንዳለች ሳናቅ ድፍን አምስት ቀናትን አስቆጥራለች። ስለዚህም ቶክቻው ያለው በውጭ ዓለም የምትገኙ የሲዳማ ልጆች የሐዋሳ ልጆች እናንተ ድምጽ ይደመጣልና ጉዳዩ ወደ ፌዴራል መንግስት እንዲደርስልን ድምጽ ሁኑ፣ ባነር አሰርታችሁ፣ ፎቶ ለጥፋችሁ፣ ፍት ለአርቲስት ኢትዮጵያ በቃለች ስትሉ ባላችሁበት ቦታ ተንቀሳቀሱልን ስል ጥሪ አቅርቦላችኋል። ይህ ደግሞ ነገ የምትኮሩበት ያደጋችሁበት እትብታችሁ የተቀበረባት እቺ ሐዋሳ ዛሬ ካለችበት ስትወጣ ነገ እኔ ያደረኩት አንድ ነገር አለ ብለ የምታስብበት የምታስብበት ጊዜ እንዲሆን የምትፈልግ ከሆነ ዛሬ አንቺ ድምፅ አስፈልጓታል። ዛሬ አንተ ድምፅ አስፈልጓታል፣ ሐዋሳን፣ ስዳማን። ስለዚህ የስዳማ ልጆች፣ የሀዋሳ ልጆች ለታሰሩ ወንድሞቻችን ድምፅ እንድትሆኑ በቶክቾ አፍ ሆኜ እኔም ጥሪ ያቀርብላችኋለሁ።